ውዶች የሰላም እንደናችሁ ባላችሁበት ቦታ ሰላማችሁ ብዛ። መስሎኝ ነበር ድሮ ፍቅር የሚለው ዘፈን የዘፈነች ሄሚዬ አዝናለች እና ማታለች፣ ቲክቶክ ላይ ማለት ነውና፣ ሄሚዬ የምሬ ነው ምላችሁት፣ እንደዛ መሆን የምሬ ነው። ግን ዘፈኑ በጣም ጥሩ ዘፈን ነው። የዘፈን ሹ ብቻ በጣም የሚያሳዝናል። እኔ በጣም ነው ያሳዘነኝ። ግን ዘፈናቼ ማለት ነው እና ታሪቃችሁ ቤት መጠው ደስ ይለናል። የሚየጌታ ታሪቃችሁ ነው፣ በቃ እንደ አንተ ጋር እሱ ጋር ፍቅር አለ እንጂ ጋር ፍቅር አለ። ምን ነው የሚያስፈልገው አሁን? ሌላ ነገር ከፍቅር በላይ ሌላ ነገር አለ የለም? እኮ ሶ እናንተ በሙዚቃ በሙዚቃ ነው ፍቅር የምትገላለጹት። ለምንድ ነው አሁን ታሪቃችሁ እንዲ መጡ ነው የሚፈልጉኝ? ወይኔ ማማ ባዴ ነው እንዴ ጌታዬ! እንዴ አላውቅ ምን ሆይኔ። ቤተሰቦች ነው ያለኝ ነው ማለቀስ ነው እንግዲህ ብሩክም አንተ ጅዋ ጅዋ ሆኖ ባለፈው ምናምን ይዛ ማለት ነውና፣ ግን አዲስ ነው ስማርት ሴት አላውቅም። ቤተሰቦች አላውቅም። እኔ አላውቅም። ምርር ነው ያለኝ። አሁን አረ ባናታችሁ፣ ታሪቃችሁ ነው። በቃችሁ እንዴ! እስቲ ለሰውን እስቲ ባናታችሁ፣ እኛ እኮ አበደን። እንዶ እንዶ ጌታን እስቲ ተው። ላንቺ ነው ጉዴ ፍቅሬ ምናምን እያለች ዘፈንሽና፣ ዘፈኑ በጣም ጥሩ ነው ያምራል። ግን ያው ያሳዝናልም፣ ጥሩ ነው። ምን ያላቀም እንጃ። ከዚህ ሁሉ ምን አለ ታሪቃችሁ ብትመጡ? ምን አለ አንድ ሆናችሁ ብትመጡ? ወይኔ ወይኔ ማባዴ ምን አለ እስቲ እኛ እንዴም፣ በቃ አይበቃችሁም? በቃ ይበቃችሁ። ዛሬም ደግሞ ሌላ ጭቅጭቅ ነው። ታያላችሁ እኮ ቀድማ ዘፈናችን ሌላ ነገር ነው ያለ እንደዚያ ማለት ነው። እና ሳይመጡ በፊት ነው ቪዲዮ ሰርቶ። ኧረ ተው ግን እናንተ ልጆች ተው ተው፣ እኛ እኛ እኮ ሰላማዊ ሰልፍ መውጣት አለብን። እንደዚህ ስለ እናንተ ብቻ ሰላም አውዛልፍ እንይውጣ እንደ ይበቃችኋል። በቃ አራስ ማም ይበቃችኋል። እግዚአብሔርን አረ ጌታ ድረስልኝ። እንዶ እንዶ ተቃጠለኝ። በስራ አይሰራም እናንተ፣ ቀን በቀን ማውራት ካፋችሁ፣ አንድ ቀን አትለዩም ካፋችሁ ከጭንቅላታችሁ ውስጥ አንድ ቀን ወጣችሁ ቡሩኬ እና ነገር ማትሰሙት እኔ አልገባኝም። ኤንዌይዝ ቤተሰቦች እንደዛ መስለኛል። ተምየ ደሞ ቲክቶክ ላይ ማታለች እና ይሄላያችሁ ደሞ ሄዳችሁ ይዋት። እሺ ናፈቃችሁ ሰዎች ካላችሁ በጣም ያሳዘነችኝ ነው። እውነቴ ነው የምላችሁት የእኔ እናት

ታሪቃችሁ ነው። እስቲ አንዴ እኛ ራሱ እስቲ ፋን ልበል ልባችሁ ትንሽ አረፍት እንዲሆን። አረጌታዬ ሆይ ድረስ እንቶ ተቃጠለን እንካን ወዮ ብሩክን ባለፈው ጋብዟል በቲክታክ ላይ አንቺም እንደዛው ሶ እንደዚህ አይነት ነገር ለምን አስፈለገ? ለምን ታርቃችሁ አትመጡም? አልገባኝም እኔ ይሄ ነው፣ እኔ ሊገባኝ ያልቻለ ነገር እሱ ነው። እንወይስ ቤተሰቦች ባላችሁ በሶታ ሰላማችሁ ብዛ። በጣም ወዳችኋለሁ። ሰብስክራ አድርጉኝ። አሳብ አስተያየታችሁ ኮሜንት ለጻፉልኝ እላችኋለሁ። መልካም ቀን ይሁንላችሁ። ባይ